ቆጣ የሚሰራ ቦታ ቆጣቢ፣ በአንድ ካሬ ላይ ብቻ አስቀምጦ በቂ ምርት የሚሰጡትን ማሽን ይዘንልዎት መጥተናል። ይህ ማሽን የፈሳሽ ሳሙና ማምረቻ ማሽን ሲሆን በጣም ቀላል የሆነና ባለሙያ ሳያስፈልገው እርሶ መቆጣጠር የሚችሉት ቢፈልጉ በሱ ቃሊያን በቤት ውስጥ አምርተው ለገበያ ማቅረብ የሚያስችለትን የጊዜውን አንደኛ ተፈላጊ ማሽን እኛ ጋር ያገኙታል። ማሽኑ እንደ ምርጫው በፕላስቲክም ሆነ በስቴንለስ መሰራት የሚችል ሲሆን በተጨማሪም ለትልልቅ ኢንዱስትሪዎች በካፓሲቲ ትልቅ የሚባለውንም እኛው ጋር ያገኙታል። ለበለጠ መረጃ ቃሊቲ የሚገኘው ማምረቻችን በመምጣት ወይም ደግሞ በስልክ ጥራ ራሳችን በመደወል በቂ መረጃ ማግኘት ይችላሉ። ሰላም ጤና ስጥልኝ፣ ውድና ተከበራችሁ የሃናን ሚዲያ ቤተሰቦች እንዴት ናቸው? ሃናን ነኝ። በቪዲዮ መግበሪያ እንደሰማችሁት በዛሬ ቪዲዮ የንጽሕና መጠበቃ ምርቶችን ለማምረት እያሰባችሁ የንጽሕና መጠበቃ ምርቶችን ማምረቻ ማሽኖችን የምታገኝበትን ቦታ እንዲሁም ደግሞ ንግድ ውስጥ ለመግባት ሀሳብና ገንዘብ ያላቸው ነገር ግን እንዴት እንደምትጀምሩ ግራ የገባችሁ ሰዎች ካላችሁ የንግድ አማካሪ የምታገኝበትን ቦታ እጠቁማችኋለሁ። ይህ ቪዲዮ በጣም አጭር ነው። ይህን ቪዲዮ እስከ መጨረሻ እንድታዩ ከቻላችሁ ላይክ እና ሼር እንድታደረጉልኝ በትትና ጠይቃችኋለሁኝ። ኢትዮጵያ ውስጥ እንግዲህ ሰዎች በየቀኑ የምጠቀሙት ነገር ብኖር ሳሙና ነው። የልብስ ሳሙና ሊሆን ይችላል። የገላ ሳሙና ሊሆን ይችላል የእቃ መጠባት ሳሙና ሊሆን ይችላል። በየትኛውም ክልል ላይ እንዲሁም ደግሞ በየትኛውም አገር ላይ የንጽህና መጠበቂያ ግብአቶች እጅግ በጣም አስፈላጊ ናቸው። ለምሳሌ አንድ ሰው የገጠር ከተማ ውስጥ የሚኖር ከሆነ እዛ ቦታ ላይ የመመረተውን የሳሙና ምርት አጣርቶ ያንን ሳሙና ነው ማምረት ያለበት። ለምሳሌ ሰዎች በሳምንት ሁለቴ ወይም ደግሞ በሳምንት አንዴ ገበያ ሄዶ እቃ የሚገዙበት አካባቢ የሚኖረት ሰው ካለ እዛ አካባቢ የሚመረተው ደረቅ ሳሙና ከሆነ መምረት ያለበት ደረቅ ሳሙና ነው። እዛ ቦታ ላይ ዴቶል ብታመርቱ የሚገዛችው የለም፣ ያነ ክሳራ ያጋጥማችኋል። የሳሙና ምርት እጅግ በጣም አዋጭ ነው። ነገር ግን ፍላጎት ካለላችሁ ውስጣችሁ ይህ ስራ ካልለ አትስረው አንድ ሰው ትርፋማ የሚሆነው ለአይን ስራ ለመስራት አሳቡ ካለው እቅዱ ካለው እጅግ በጣም ትርፋማ ነው የሚሆነው። ይህ ሰው ብከስር እንኳን ይነሳል። አንዳንድ ጊዜ ሰዎች ስላለን ብቻ ይሄ ስራ ያዋጣል፣ ትርፋ አለው ስላለን ብቻ አንድ ስራ ውስጥ ወይም ደግሞ አንድ ንግድ ውስጥ መግባት የለበን። እኛ በውስጣችን ያለው ስራ ነው መስራት አለበን። አንድ ሰው እንጀራ መጋገር ከሆነ ስራ ወይም ደግሞ ፍላጎቱ በእንጀራ መጋገር ስራ መስራት አለበት። ሳሙና ቢያመርት ክሳራ ነው፣ ትርፍ አይኖረውም። ነገር ግን የሳሙና ማምረት ፍላጎት ያለው ሰው ካለ ብከስር እንኳን ይነሳል። የገጠር ከተማ ውስጥ የምትኖሩ ልጆች ካላችሁ ከመቶ ሺህ ብር ጀምሮ በአነስተኛ ማምረቻ ማሽን ወስዳችሁ መስራት ትችላላችሁ። እናንተ አካባቢ የሚሸጠውን ሳሙና መጀመሪያ ላይ እጅግ በጥንቃቄ በተሞላበት የሳሙናውን ሽታ ሁሉም ነገር በጥንቃቄ ካጣራችሁ ወይም ደግሞ ካያችሁ በኋላ እናንተ የምታመርቶች ሳሙና ዛ የተሻለ ሳሙና ብታመርቱ ዛሬ አንድ ሰው ቢገዛችሁ ነገ ሌላ አንድ ሰው ዞላችሁ ይመጣል። በተለይ ደግሞ ሰዎች በሳምንት ሁለቴ ገበያ መጥቶ እቃ የሚገዙበት አካባቢ የምትኖሩ ልጆች ካላችሁ በመቶ ሺህ ብር መነሻ በቤታችሁ ቁጭ ብላችሁ እነዚህ ሳሙናዎች እያመረታችሁ ወደ ገበያ ይዛችሁ ወጥታችሁ መሸጥ ትችላላችሁ። ደረቅ ልብስ ሳሙና፣ ደረቅ ገላ ሳሙና እና አጃክስ ብታመርቱ መልካም ነው ብዬ አስባለሁ። የሳሙና ምርት አዋጭ ነው እንጂ ምን ጊዜም ክሳራ የለውም አይለውም። ሌላ ደግሞ እንግዲህ የገጠር ከተማ ውስጥ የምትኖሩ ገጠር ሆኖ ግን ከተማ ማብረት አለበት አካባቢ የምትኖሩ ልጆች ካላችሁ ከሁለት መቶ ሺ ብር ተነስታችሁ ማሽኖችን ወስዳችሁ ፈሳሽ ልብስ ሳሙና፣ ኦሞ፣ ክሎሪክስ እንዲሁም ደግሞ ደረቅ የገላ ሳሙና፣ የልብስ ሳሙና፣ አጃክስን እዛ አካባቢ የሚመረተውን ምርጥ አምርታችሁ ማከፋፈል ትችላላችሁ። ጥንቃቄ በተሞላበት ጥራትን የጠበቀ እቃ ካመረታችሁ እጅግ በጣም ውጤታማ ትሆናላችሁ። ምንጊዜም አንድ ነገር በጣም ቆንጆ ከሆነ ሌላ አንድ ሰው ዛሬ አንድ ሰው ቢገዛችሁ ከነገረ ደግሞ ሁለት ሰው ሰው ይዞላችሁ ይመጣል። የማይረባ ነገር ግን ገበያ ላይ ካወጣችሁ ዛሬ አንድ ሰው ይገዛቸዋል። በቃ ያ አንድ ሰው ራሱ ነገ ተመልሶ አይመጣ፣ ያን ክሳራ ያጋጥማቸዋል። ለምሳሌ አንድ ሰው ሁለት መቶ ሺህ ብር እጁ ላይ ካለ እዚህኛው ስራ ውስጥ ለመግባት ካሰበ፣ ሀምሳ ሺህ ብር እጁ ላይ ማስቀረት አለበት። ሁለት መቶ ሺህ ብር አሟጥቶ ሳሙና ለማምረት በሁለት መቶ ሺህ ብር ከጀመረ ምናልባት በመሀል እንኳን የሚገዛ ሰው ካጣ ይህ ሰው ምናልባት እንኳን ገዢ ካጣ ሁለት መቶ ሺ ብሩ ሳሙና ለት ሊያስቀምጥ ሳሙናን ይዞ ይቀመጣል ማለት ነው። ለመንቀሳቀስ ለታክሲ እንኳን ገንዘብ አይኖረውም። ክሳራ ይገጥማቸዋል። አንድ ስራ ስትጀምሩ ገንዘባችሁን አቅማችሁን አማታችሁ ሳይሆን የተወሰነ ነገር እጃችሁ ላያስቀርታችሁ ቢሆን መልካም ነው። ሁለት መቶ ሺ ብር ካላችሁ በመቶ ሺ ብር ስራውን ጀምሩ። ሀምሳ ሺህ ብር ደግሞ እጃችሁ ላያስቀምጡ የሆነ ነገር እንኳን ብገጥማችሁ መነሻ ይሆናቸዋል። ከተማ ውስጥ ያላችሁ እንግዲህ እጅግ በጣም አዋጭ ስራ ነው ኢትዮጵያ ትልቅ ከተሞች ላይ የምትኖሩ አስቸጋሪ ነገር ቤት ክራይ ነው። ቤት ክራይ በጣም ውድ ነው የሚሆነው። በዛው ልክ ደግሞ ምርታችን በትክክል ካመረታችሁ እንደ ልባችሁ ተንቀሳቀሳችሁ የምትሸጡበትም ነው። አዲስ አበባ ላይ ያላችሁ ለምሳሌ እንግዲህ አዲስ አበባ ነዋሪ ነኝ። አዲስ አበባ ላይ ያላችሁ ቤታችሁ ውስጥ እንኳን መምረት ትችላላችሁ። ቤታችሁ ውስጥ እንኳን ለምሳሌ ብዙ ቦታ የማይዝ አንድ ካሬብ ላይ ብቻ ፈሳሽ ሳሙና ያመረታችሁ መሸጥ ትችላላችሁ። በፈሳሽ ሳሙና መጀመር ይቻላል። አዲስ አበባ ላይ ፈሳሽ ሳሙና እጅግ በጣም አስፈላጊ ነው። እንዲሁም ደግሞ ሌሎች ከተሞችም ላይ አስፈላጊ ነው። ለሆቴል፣ ለእቃ ማጠቢያ፣ ለልብስ ማጠቢያዎች ሊሆን ይችላል። በየትኛውም መልኩ ፈሳሽ ሳሙና ከደረቅ ሳሙና ይልቅ እጅግ በጣም አዋጭ እና ተፈላጊ ነው። የኢትዮጵያ ሰፋፊ ከተሞች ላይ አዋጩ ነገር ፈሳሽ ሳሙና ነው። ፈሳሽ ሳሙና ደግሞ ለማምረት እጅግ በጣም ቀላል ነው። እነዚህን ማሽኖች እንኳን ለመግዛት አቅም ያጣችሁ ሰዎች ካላችሁ በእጃችሁ መምረት ትችላላችሁ። ባልዲ ገዝታችሁ በባልዲ ውስጥ ሳሙናን ማምረት ትችላላችሁ። ነገር ግን ሰልጠና አስፈላጊ ነው። እኔ ገንዘብ የለኝም የምትሉ ካላችሁ የሰልጠና ገንዘብ ብቻ ካላችሁ እዳችሁ ይህንን ድርጊት አማክራችሁ ሰልጠና ወስዳችሁ ቤታችሁ ውስጥ ባለው እቃ ብቻ እያመረታችሁ መሸጥ ትችላላችሁ። ለምሳሌ ዛሬ አስር ሊትር ብትሸጡ ነገ አስራ አምስት ሀያ ሰላሳ እያለ እያደቃችሁ በመጣችሁ ቁጥር ደግሞ ቤት ተከራይታችሁ ንግዳችሁን አስፍታችሁ መስራት ትችላላችሁ። እንግዲህ አሁን ይህንን ሰልጠናና እንዲሁም ደግሞ የንጽህና መጠበቂያ ማሽኖችን የምታገኙበትን ቦታ እጠቅማችኋለሁ። ስልኮቻቸውን የመጀመሪያ ኮሚት ስራ አስቀምጬላችኋለሁ። በእነዚያ ስልኮች ደውላችሁ የምትፈልጉትን ማሽን የምታገኙበት እንዲሁም ደግሞ ሰልጠና የምትወስዱበት ነው። እናንተ የትኛውም ክልል ላይ ከሆናችሁ ደውላችሁ እነሱን አናግሩ። ከእነሱ ጋር ተነጋግራችሁ ባላችሁበት ድረስ ያመጡላቸዋል። አይ እኔ በአካልጅ ማናገር ማየት ፈልጋሉ ለምትሎች ደግሞ ሳሪስ ታክስ ተራ መጨረሻ ላይ ነጋ ቦንገር ሆቴል ከፍ ብሎ ንብና ቡና ባንክ ያለበት ህንፃ ሁለተኛ ፎቅ ቢሮ ቁጥር 210 እና 214 ነው። አንቴና ማኒፋክቸሪንግ እና ቢዝነስ አማካሪ ነው። በእነዚህ እንግዲህ አድራሻ እነሱን ማግኘት ትችላላችሁ። ከነገስ ነበራችሁ። አመሰግናለሁ። ጥያቄ ካላችሁ በኮመንት አሳውቁኝ። ደህና ሁኑ።